በደቡብ ኢትዮጵያ ክልል ጋሞ ዞን ከምባ ወረዳ ከምባ ከተማ ከጤና ሰፈር ጠፍቶ ሲፈለግ የነበረው ሕፃን ናታን ቦጋለ ቱሉ በሕይወት መገኘቱን የካምባ ከተማ አስተዳደር ፖሊስ ጽህፈት ቤት አስታወቀ። በትናንትናው እለት ካምባ ከተማ ከጤና ሰፈር ጠፍቶ ሲፈለግ የነበረው ሕፃን ናታን ቦጋለ ቱሉ በግለሰብ ቤት ታግቶ ከነበረበት በሕይወት መገኘቱን የካምባ ከተማ አስተዳደር ፖሊስ ጽህፈት ቤት አስታውቋል። ሕፃን ናታን ቦጋለ ቱሉ ትላንት ከቤት ይወጣና እንደ ወትሮ ከሰፈር ህፃናት ጋር ወደሚጫወትበት ያቀናል። ከወጣበት ሰዓት ጀምሮ ከሰፈር ልጆች መሃል እንደተሰወረ ሲታወቅ ቤተሰቦችና የአካባቢው ህብረተሰብ ተረብሾ ፍለጋውን ቀጠሉ። ይህ ፍለጋ ምሽቱን በሙሉ ሲደረግ ከታደረ በኋላ ሰኔ 10 2017 ዓ.ም ከቀኑ 8 ሰዓት ተኩል አካባቢ ከወይዘሮ የአምቦቄ ኤዳ ኤራ ቤት ውስጥ ከጓዳ አልጋ ስር እጅ እግሮና አፉ ታስሮ ከታገተበት መገኘቱን የካምባ ከተማ አስተዳደር ፖሊስ አዛዥ የሆኑት ረዳትን ኢንስፔክተር አሻግሬ አስታጥቂ ገልጸዋል። አዛዡ እንደገለጹት የሕፃኑን መጥፋት ያረጋገጡት ወላጅ ቤተሰቦቹ ለፖሊስ ቀርቦ ባስረዱት መሰረት ፖሊስ የፍርድ ቤት ብርበራ ትዕዛዝ አውጥቶ ሕፃኑ የጠፋበትን ሙሉ ሰፈር ብርበራ በማካሄድ ከወይዘሮ ያምቡቄ ኤዳ ኤራ ከምትኖርበት መኖሪያ ቤት ውስጥ ጓዳ ክፍል ባልጋ ርብራብ ስር እጅ እግሩና አፉ ታስሮ በተነጠፈ ፔሎሺ ቲና ፎጣ ላይ ከተኛበት መገኘቱን አብራርተዋል። ረዳት ኢንስፔክተር አሻግሪ አስታጥቂ ከዚህ ጋር በማያያዝ ህፃኑን ቤቷ ውስጥ ወስዳ በማገት ወንጀል የተጠረጠረችው ወይዘሮ ያምቡቄ ኤዳ ኤራ በህግ ቁጥጥር ስር ውላ ምርመራ የተጣራባት መሆኑን በመግለጽ በእንደዚህ አይነት በህፃናት ላይ ለሚፈጸም ወንጀል ፖሊስ ትኩረት ሰጥቶ እንደሚሰራ አስታውቀዋል። አዛዡ እንዳሉትም የአካባቢው ማህበረሰብ በእንደዚህ አይነት በህፃናት ላይ የሚፈጸሙ ወንጀሎችን ለፖሊስ ጥቆማና መረጃ በመስጠት እንዲተባበር፣ ህፃናትን በጥንቃቄና በትኩረት መጠበቅ እንደሚገባም አስገንዝበዋል። በመጨረሻም ህፃኑ በህይወት እንዲገኝ ሌት ተቀን በመፈለግ ጥቆማ በመስጠትና ከፖሊስ ጎን በመቆም አስተዋጽኦ ያደረጉ አካላትን በማመስገን የተጀመረው የምርመራ ሂደት ሲጠናቀቅ ውሳኔውን ለህዝብ ይፋ የምናደርግ ይሆናልም ብለዋል። መረጃው የካምባ ከተማ አስተዳደር ፖሊስ ጽሕፈት ቤት የሕዝብ ግንኙነትና ገጽታ ግንባታ ዘርፍ ነው።